በበዓል ቀን ባለቤቴ ፔንሲዮን ውስጥ ያዘኝ። ቤተሰቦቹ ግን ጣልቃ ገብነታቸው ከልክ ያለፈ፣ በተለይ እናቱና እህቶቹ እኛ ቤት ውለው ቢያድሩ ሁላ ደስተኛ ናቸው። ሙሉ በሙሉ እርቃኔን መሆኔን ሳይ በድንጋጤ ምገባበት ጠፋኝ። ለባሌ ሊደሩለት የሚፈልጓት ሴት ጋር በአንድ ጠረጴዛ ተቀምጦ መብላት ሞት መስሎ ስለታየኝ ልጅ ስለ መውለድ አስባቸው አታውቁም እንዴ ከቴዲ ጋር አለችኝ። እማዬ መሀናት ብላ እንደምታስበች ታውቂያለሽ አይደል አለችኝ። በአዎንታ ራሴን ነቀነኩላት። ሰላም እንደምን ሰንብታችሁልናል? እንዴትስ ናችሁ? ሳምንታችሁ እንዴት ነበር? ያለ ገመና መቼም ሳምንቱ ብዙ የሚጣፍጥ አይመስለኝም። የዛሬ ባለታሪካችን ደግሞ ትዕግስት ትባላለች። የትዕግስትን ታሪክ ሰምተን እንማማርበታለን። እናንተም ሀሳብ ትሰጡበታላችሁ። የባለ ታሪኮቻችንን ታሪክ እዚህ ገመና ሾው ላይ እያመጣን የምንማማርበት ይሆናል። የባለ ታሪኮቹ ስም ለባለቤቶቹ ፕራይቬሲ ሲባል እየተቀየረን እንደምናወጣው ከወዲሁ እናሳስባለን። እናንተም ታሪኮቻችሁን ለእኛ ማጋራት የምትፈልጉ ከሆነ ሰብስክራይብ ያደረጉ ሰዎች ወይም የቻናላችን ተከታዮች ቢሰሙት ይማሩበታል ብላችሁ የምታስቡ ከሆነ ከስር የቴሌግራም ሊንክ የምናስቀምጥ ይሆናል። እሱ ላይ ታሪካችሁን አጋሩን። ፕራይቬሲ ምንም እንዳያሳስባችሁ፣ እንዳስፈላጊነቱ ስሞቹን ቀይረን ታሪካችሁን የምናቀርብ ይሆናል። ምርትና አገልግሎትም ካላችሁ ምርትና አገልግሎታችሁን እዚሁ የኛ የገመና ሾ ላይ ማስታወቅ ትችላላችሁ። እሱንም በዚሁ የቴሌግራም ቻናል ሼር አድርጉልን አምጥተን እናስተዋውቅለታለን። እኔ ቢታንያ መስፍን ነኝ። የዛሬ ባለታሪካችን ደግሞ ትዕግስት ትባላለች። የትግስትን ታሪክ አብረን ሰምተን የምንማርበት ይሆናል ብለን ተስፋ እናደርጋለን። ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንጀምራለን። አብራችሁን ቆይ በበዓል ቀን ባለቤቴ ፔንሲዮን ውስጥ ያዘኝ በዓል ነው የትዕግስትን ታሪክ አንዴ የትዕግስት እናዳምጣለን። ከዚያ በኋላ ራሴን ያገኘሁት የገና በዓል እለት ጠዋት ላይ የማላውቀው ሰው እቅፍ ውስጥ ተኝቼ ነበር ሙሉ በሙሉ እርቃኔ መሆኔን ሳይ በድንጋጤ የምገባበት ጠፋኝ ጭንቅላቴን ጭምቅ አርጌ ይዤ ለማስታወስ ስሞክር ከጎኔ ራቁቱን ሆኖ የተኛው ሰው ማታ ህብስት ያስተዋወቀችኝ ሰው እንደሆነ አወኩኝ። ወዲያው የተኛንበት ክፍል በር ተንኳኳና ተነስተን መክፈት ሳይጠበቅብን ራሱ ያንኳኳው ሰው ከፍቶ ገባ። ፊት ለፊቴ ቆመ። የምገባበት ጠፋኝ። ፊት ለፊቴ ቆመው በትዝብት የሚያየኝ ባለቤቴ ቴዲ ነው። ትግስት፣ ምን እያለችን ነው? ትግስት እባላለሁ። የሰላሳ ሁለት ዓመት ወጣትና ባለ ትዳር ነኝ። ትዳር ከያዝኩ ሁለት ዓመታትን አስቆጥሬያለሁ። ልጅ ግን አላፈራንም። ባለቤቴ ቴዲ ልጅ ያልወለድንበት ምክንያት የሱ ተፈጥሪያዊ ችግር እንደሆነ ቢያስብም እኔ ግን ከተጋባን ጊዜ ጀምሮ በድብቅ የወሊድ መቆጣጠሪያ አጠቀም ነበር። እትነግሪውስ ቤተሰቦቹ በተደጋጋሚ ችግሩ ከእሷ ቢሆንስ ሀገር ሁሉ ሴት ነው ለምን ፈታሃት ሌላ ሴት አታገባም እና ዘርህን አትተካም ይሉታል። እሱ ግን ከኔ በፊት አግብቷት የነበረችው እና ባለመስማማት በፍቺ ከተለያያት ሚስቱም ልጅ መውለድ ስላልቻለ ችግሩ ከሱ እንደሆነ ነበር የሚያስበው። ያም ሆነ ይህ ግን ለቤተሰቦቹ ጉትጎታ ቦታ አልነበረውም። ቋቋይ ቋቋይ፣ ታሪኩን ከመቀጠሌ በፊት ምርትና አገልግሎቶን እኛ ቻናል ላይ ማስተዋወቅ አስበዋል? እንግዲያውስ ከስር በምናስቀምጥሎት የቴሌግራም ሊንክ ምርትና አገልግሎቶን ይላኩልን፣ እኛም በቻናላችን ለህዝቡ ተደራሽ የምናደርግሎት ይሆናል። ምርትና አገልግሎቱን ለማስተዋወቅ ገመናን ይምረጡ። በጣም ስለሚወደኝና ከኔ ልጅ እንዲኖረው አጥብቆ ስለሚፈልግ ሁሉንም ነገር በትዕግስት ያልፍ ነበር። እኔ በበኩሌ የወሊድ መቆጣጠሪያ የምጠቀመው ቴዲ ልጅ መውለዱን ጠልቼ አይደለም። ቴዲ በጣም መልካም ሰው ነው። ቤተሰቦቹ ግን ጣልቃ ገብነታቸው ከልክ ያለፈ ነው። ትዳርን የሚያፈርስ ነገር በጣም ትልቅ ነገር። ድሮ ጀምረው እኛ የመረጥንልህን ካላገባህ ብለው ከአባቱ የቅርብ ጓደኛ ልጅ ጋር ሊያጋቡት የማይፈነቅሉት ድንጋይ እንዳልነበር፣ ከፍላጎታቸው ወጥቶ የራሱን ምርጫ መከተል ሲጀምር ደግሞ በትዳሩ ጣልቃ እየገቡ ሰላም እንደነሱት ነገረኝ። ከመጀመሪያ ሚስቱ ጋርም የተለያዩበት ዋነኛው ምክንያት የቤተሰቦቹ ጣልቃ ገብነት ባለቤቱ መታገስ ባለመቻሏ ነው። በሰው ህይወት እንደ እርጎ ዝንብ ዘው እያሉ መፈትፈት ቋሚ ስራቸው ሆኗል። በተለይ እናቱና እህቶቹ እኛ ቤት ውለው ቢያድሩ ሁላ ደስተኛ ናቸው። እኛም በእነሱ ጉዳይ በጣም በተደጋጋሚ ተጣልተንና ተጨቃጭቀን እናውቃለን። እንደውም ሰሞኑን ሶሻል ሚዲያ ላይ ያየን ነው መሰለኝ፣ የሆነች ቲክቶከር ስለ ባለቤቷ ምናምን ፋሚሊ ስኬይዝ አውርታ ከዛ ኮመንቱ እንዳለ ሄት ኮመንት ነው። እኔ አንድ የባለቤቱን ቤተሰብ ጥሩ ነው የሚል ሰው አላየሁም። ለምን እንደሆነ አላውቅም። ካልቸር ይሁንን ልምድ ይሁን አይዶን ነው። እስኪ እዚህ ነገር ላይ ግን ሀሳብ ስጡበት። የሴትም ሆነ የወንድ ቤተሰብ ትዳሩ ሲገባ ላይክ ዲሲዥን ላይ ሲገቡ ችግር ይፈጥራል ወይስ አይፈጥርም? በርቀት መኖሩ ይሻላል? መጠያየቁ ይሻላል? እንዴት ነው ነገሩ? መጀመሪያውኑ እሱ መረጠኝ እንጂ እነሱ ገና ያዩኝ ጊዜ ነበር ጥላቻቸውን በግልጽ ማንጸባረቅ የጀመሩት። ባለቤቴ እኔም በመምረጡ የማይጸጸት ሰው ስለሆነ እንጂ የእነሱ ጥላቻ የቀለበት ዝግጅታችን ላይ እስከ መቅረት የደረሰ ነበር። ከባድ ነው ይሄ ደግሞ መቅረታቸውን ሳይ ከእኔ በላይ ለባለቤት ያስቤ፣ ወላጅ እናት ናቸው እኮ መቼስ ከልባቸው ባያዝኑብህ፣ የህይወት ትልቁ ቀን ላይ ተገኝተው ለመመረቅ እግራቸው እምቢ አይላቸውም። እባክህ አብረን ሄደን ይቅርታ እንጠይቅ ስለው፣ ማነው ማንን ይቅርታ መጠየቅ ያለበት? ከእናቱ ፍቃድ ያፈነገጠ አለሌ ተብዬ የተሰደብኩት እኮ እኔ ነኝ። ቆይ እነሱ የወደዷትን የመረጧትን አምታው አግባ ሲሉኝ፣ እኔስ የምፈልጋትን የመውደድና የመምረጥ መብት የለኝም? እንዲህ ያለ ልማድ እኮ ገጠር ራሱ ቀርቷል፣ እንኳን ከተማ በብዙ መንገድ በመካከላችን ያለውን ፍቅር ውሃ ሲቸልሱበት ሞክረው አልተሳካላቸውም። ከሆነ ጊዜ ወዲህ ግን ለእኔም ለቴዲም ግራ የሚያጋባ መልኩ የቴዲ ታላቅ እህት ህብስት እጅግ በጣም ጥሩ እየሆነችልን መጣች። አድርገው ማታቃውን እየደወለች ስለደህንነቴ መጠየቅ፣ ቡና ወይ ሻይ መጋበዝ፣ ወደ ተለያዩ ቦታዎች አብሬያት እንደሄድ መጠየቅና እንደ ቅርብ ጓደኛ መሆን ጀመረች። ከዚህ ቀደም እንዴት ትጠላኝ እንደነበር አስታውሼ ምን አይታብኝ እንደዚህ እንደተለሳለሰች ስጠይቃት ቀርባ ስታውቀኝ ጥሩ ሰው ሆኜ እንዳገኘችኝ ከመናገር ባለፈ ሌላ የተለየ ነገር አላለችኝም። ምን አስባ ነው የሆነ ተንኮል የሸተተኝ። እማዬም በቅርቡ ጥሩ ሰው መሆንሽን ስታውቅ ይቅርታ መጠየቁ አይቀርም፣ እንዲህም ሆነ አትፍረጅባት ቴዲ ብቸኛው ወንድ ልጇ ስለሆነ እና እንዳይኗ ብለኝ ስለምትሳሳለት ነው ትለኛለች። የእናቱ ነገር ተስፋ እንደሌለው ስለማውቅ እሳቸውን እንኳን ተያቸው። እንኳን ሰው መልክ ሆኜ ፊታቸው ብቀርብ እንኳን ሊወደኝ አይችሉም አልኳት። የአባዬ አደራም ጭምር ስላለባት ነው እኮ ይኸውልሽ፣ አባዬ ቴዲን ከቅርብ ጓደኛው ልጅ ጋር ነበር ሊያጋባው የሚፈልገው። ገና ልጆቹ ነፍስ ሳያውቁ ነው ልጅህን ለልጄ ተባብለው ተስማምቶ የጨረሱት። ቆይ እሺ፣ ልጅቷስ ቴዲን ማግባት ትፈልጋለች? ምን ያህል ስ ይግባባሉ? አልኳት ይህንን ጉዳይ ቴዲ ራሱ እንዳነሳበት ስለማይፈልግ ጠለቅ ብለን ተዋይተንበት አናውቅም። ህብስት ካነሳቸው አይቀር ከስር መሰረቱ ማወቅ ፈለኩኝ። ልጅቷማ በጣም የምትወደው ሃይስኩል ድረስ እኮ አብረው ነው የጨረሱት። በኋላ ዩኒቨርሲቲ ሲመደቡ ራሱ ቴዲ እምቢ አለ እንጂ አስቀይረን እሷ ወደ ተመደበችበት ግቢ ልንልከው ነበር አለችኝ። አሁንስ ልጅቷ ምን ላይ ነች? ማለቴ አግብታለች እንዴ ወይ ማግባት? የባሰ በቴዲ ልህ ተጋብታ እንኳን ትዳር ልትይዝ የቀረባትን ወንዱላ ጭራቅ ነው የምትሆንበት ብታይ። አልፎ አልፎ ራሱ ቤት እየመጣች እማዬ ላይ ስታለቅስባት ውላ ነው የምትሄደው እማዬም ወድ አይደለም የምትጫንሽ እኮ እያስጨነቀቻት ነው፣ አለችኝ። ህብስትን በሙኑ ልቤ ያምናት ሚስጥሮችን እስከመነጋገር ደረስን። አንድ ቀን በጨዋታ መሃል እንደው ቲጂ ሳቱ አሺ፣ ንገሪኝ፣ እስኪ ቴዲን ካገባሽ በኋላ እንደው በሀሳብሽ እራሱ ሌላ ሰው ጋር ሄደሽ አታውቂም? እንደ ሚስት ሆኜ ባላውቀውም እንደ እህት ግን በቂ ጊዜ ሰጥቶን አያውቅም ነበር። አንቺ ጋርም እንደዛው ነው አይደል? አለችኝ። ጥያቄዋ ድንገት ቢሆንብኝም፣ በእርግጥ ቴዲ ስራ ይበዛበታል። አንዳንዴም ከነመፈጠሬ ሊረሳኝ ይችላል። ታዲያ ትዳር ውስጥ እኮ ሁሌ ደስታ የለም አይደል እንዴ? እሱ ሳይመቸው ሲቀር እኔ ካልተረዳሁት ማን ይረዳዋል ብለሽ ነው በሀሳብ ወደ ሌላ ሰው የሚሄደው? አልኳት። እማዬ ቀርባ አላወቀችሽም የምለው እኮ በምክንያት ነው። እንዲህ ቀና ሀሳቢ እንደሆንሽ ብታውቅ ያቺን አልቃሻ ቤት አታስደርሳትም ነበር። አንድ የበዓል ሰሞን ቴዲ ለስራ ጉዳይ ከከተማ መውጣት እንዳለበት ነገረኝና ለሶስት ቀን ስለሚቆይ ህብስት አብራኝ እንድትሰነብት ደውሎ ጠራት። ለበዓል ብዙ ነገር አብረን እንገዛዛለን ተባብለን ስለነበር የገና በዓል ሁለት ቀን ሲቀረው ድንገት ተደውሎ ለስራ ሲጠራ በጣም ነበር የከፋኝ። ህብስት ለአፍታም ሳትቆይ እየከነፈች መጣች። የባጥ ቆጡን ስናወራ ውለን ለምን ዛሬ እኛ ቤት አናድርም አለችኝ። እናቷ ትዝ ብለውኝ ውይ ይቅርብኝ ህብስቴ እህትና እናቶች እንደማይወዱኝ እያወቅሽ አልኳት። አይ ግዴለሽም፣ አሁን እኮ እንደ ድሮ አይደሉም። እኔም እኮ መግባባት ከጀመሩን ወዲህ እንደሚያስቡሽ፣ መጥፎ ሰው እንዳልሆንሽ ደጋግሜ ነግሬያቸዋለሁ። ቆይ ታሪኩን ከመቀጠሌ በፊት ምርትና አገልግሎቶን እኛ ቻናል ላይ ማስታወቅ አስበዋል። እንግዲያውስ ከስር በምናስቀምጥሎት የቴሌግራም ሊንክ ምርትና አገልግሎቶን ይላኩልን፤ እኛም በቻናላችን ለህዝቡ ተደራሽ የምናደረግሎት ይሆናል። ምርትና አገልግሎቶን ለማስተዋወቅ ገመናን ይምረጡ። ይህንን በተግባር ለማሳየት ደግሞ መተያየቱ አይከፋም። ግድ የለሽም በኔ ይሁንብሽ ብላ ቅር እያለኝ ወደ እናቷ ቤት ወሰደችኝ። እናትና እህቶቿ ገና ሲያዩ ነው ፊታቸው ላይ ያለው ፈገግታ የሚጠፋው። አንዳንዴም በልቤ ሰውን ቀርበው እንኳን ሳያውቁት እንዴት ነው በዚህ ልክ መጥላት የሚቻለው ላለው። ገብተን ከመቀመጣችን አንዲት ከዚህ በፊት አይቻት የማላውቃት ሴት ወይን ጠርሙስ ይዛ መጣችና አማቼን ሳመቻት፣ ህብስት ወደ ጆሮ ጠጋ ብላ እሷ ናት አለችኝ። ነገር ሊለኮስ ነው። ለቴዲ በልጅነቱ የታጨችለት ሚስቱ መሆኗ ነው። ከአማቼ ፊት ላይ ጠፍቶ የነበረው ፈገግታ በቅጽበት ተመለሰ። እኔ ግን በጣም ተናድጄ ተነሳሁና ወደ ህብስት መኝታ ቤት ሄድኩኝ። ተከትላኝ ስትመጣ እንዴት እንደዚህ እንድታደርግኝ ያለሽ ብስጥ? እሷ እንደምትመጣ እያወቅሽ ነው እኔን ይዘሽኝ የመጣሹ? እንዴት የማልፈልገው ውድድር ውስጥ ከችኝ ያለሽ አልኳት። በፍጹም ሊወዳደረ አይችልም። ያቺ ሚስት ነች፣ የቃቃ ሚስት ነች። ቃቃው ሲፈርስ ፈርሳለች። ችግር የለው። በሟች አባቷ ስም እየማለች ስለ ሁኔታው የምታውቀው ምንም ነገር እንደሌለና ልጅቷ እስከምትሄድ እዛው መኝታ ቤት መቆየት እንደምንችል ነገረችኝ። ወዲያው ታናሽ እህቷ መጣችና እራት ቀርቧል፣ እማዬ እናንተን ነው የምጠብቀው አለችኝ። ህብስት ለእኛ እዚሁ እንድታመጣልን ለልጅቷ ነገር ያትስላት። እህትየው እማዬ እንደዚህ አይነት ነገር እንደማትፈቅድ ላንቺ አልነግርሽም ተነጥሎ መብላት የሚባል ነገር የለም ብላ በሩን በኃይል ዘግታው ሄደች። አኳኋና ሁሉ ወንድሟን የገደልኩባት እንጂ ያገባሁት አትመስልም። የሆነ ተንኮል ግን አለ። ህብስት ሂጂ አንቺ ቢና ኔ እኔ ብዙም አላሰኘኝም ቅርብ ሰዓት ነው የበላሁት አልኳት። አብረን እንድንሄድ ብትወተውተኝም ለባሌ ሊደሩለት የሚፈልጓት ሴት ጋር በአንድ ጠረጴዛ ተቀምጦ መብላት ሞት መስሎ ስለታየኝ ጾሜን ማደር መረጥኩኝ። ህብስት በግምት ከ30 ደቂቃ በኋላ ተመልሳ መጣች። አሁንስ የዚች ልጅ ነገር ስልችት ነው ያለኝ አለችኝ። የማን ምን ተፈጠረ? የሜላትኗ ለምን ተስፋ እንደማትቆርጥ አይገባኝም። እኔ ምልሽ ቲጂ አለችና ትኩር ብላየችኝ ወይጌ ስላት እማዬም ሆኑ እህቶቼ ልጅ ብትወልጂ እርማቸውን አውተው ይችን ጨምላቃ ማጨማለቅ ያቆሙ ነበር እኮ። ልጅ ስለ መውለድ አስባችሁ አታውቁም እንዴ? ከቴዲ ጋር አለችኝ። ቴዲ ሳያውቅ የወሊድ መቆጣጠሪያ እንደምጠቀም ልነግራት ብዬ የሆነ ነገር አፌን ያዘኝና እንኳን አልነገርሽ፣ በስዘማ አስበንማ እናውቃለን። እንዴት አናስብም ብለሽ ነው? ግን ያው እኔ እናት ለመሆን ዝግጁ ነኝ ብዬ አላስብም። በዛ ላይ ቴዲ ስራ በጣም ቢዚ ያደርገዋል። በወልድ ለኔም ሆነ ለልጃችን በቂ ጊዜ አይሰጠንም ይሆናል ብዬ ሰጋለሁኝ። ግን ደግሞ ምንም አይነት መቆጣጠሪያ ተጠቅሜም አላውቅም። ከተጋባን ሁለት ዓመት አለፈን አይደል? እኔ እንጃ አልኳት። ትንሽ ውሸት መጣ። እማዬ መሀናት ብላ እንደምታስብሽ ታውቂያለሽ አይደል? አለችኝ። በአዎንታ ራሴን ነቀነኩላት። ቴዲ ሲመጣ ምርመራ አድርጉና ችግሩን እወቁት። ባለትዳሮች ልጅ ሳይወልዱ መቆየት ከሚገባቸው በላይ ጊዜ ነው የቆያችሁት። ማነው ጊዜ ገደብ ያወጣው? ባይዜ በጣም የምጠላው የሀበሻ ሎጂክ ይሄ ነው። ሰው በተጋባ ግዴታ፣ በአንድ ወሩ፣ በሁለት ወሩ አብሮ ተኝቶ ማርገዝ አለበት ያለው ማነው? ትስኖት ሩል የሆነ ሰው ፋይናንሻሊ ስቴብል እስኪሆን ድረስ ልጅ ያለመውለድ መብት አለው። ባልና ሚስት እስከተስማሙ ድረስ ገንዘብ እስኪኖራቸው፣ ቤት እስኪኖራቸው፣ መኪና እስኪኖራቸው፣ የሚያመጧቸው ልጆች ስቴብል ሊማሳደግ እስኪችሉ ድረስ ያለመውለድ መብት አላቸው። ቤተሰብ እንደዚህ ነገር ውስጥ መግባት የለበትም። ማለት ከወለዱ በኋላ ኮ የማይሆን ትምህርት ቤት አስገብቶ ማስተማር ወደፊት ሪግሬት ያደርጉታል። እናትና አባት የባልና ሚስት ቤተሰቦች ግን ምንም አይመለከታቸውም። አያት ናቸው እንዲህነ ልጅ ምናምን እያሉ ያቅፋሉ። በቃ ሪስፖንሲቢሊቲው ግን የእናትና ያባት ይሆናል ማለት ነው። በጣም ልክ ያልሆነ ነገር ነው። በማዬ መፍረድ ይከብደኛል አለችኝ። እኔ በበኩሌ የወሊድ መቆጣጠሪያ የምጠቀመው ልጄን እናቱን ከማይወዱለት አያትና አክስቶች መሃል መውለድ ስለማልፈልግ ነው። እኔን ላይናቸው የሚጠሉኝ ሰዎች ልጄን እንዴት ሊወዱት ይችላሉ ብዬ ላስብ። አማቾች፣ የቤት የነበረኝን ቆይታ አጠናቅቄ የበዓል ዋዜማ በጠዋቱ ከህብስት ጋር ወደ ራሴ ቤት ተመለስኩኝ። ፊልም አየን። የውበት ሳሎን ሄድን። አንዳንድ የቤት እቃ መሸጫዎችን ጎብኝተን የተወሰኑ እቃዎችን ከገዛዛም በኋላ መሸት ሲል ራት ልጋብዘች ብላ ወደ አንድ ሬስቶራንት ይዛኝ ሄደች። በጣም ጥሩ ሆነችላት። ግን ጥሩ እራት በልተን ከሬስቶራንቱ ከወጣን በኋላ እየተራመድን እያለ በመንገዳችን ላይ አንድ ሙዚቃ ከጣሪያ በላይ ተከፍቶ የሚጮህበት ባር አየች እና ላጤንነት ሻናፈቀሽም አለችኝ። ግራ ተጋብቼ ስቴ አልኳቴ የበላ ነውን በዳንስ ማንቀሳቀስ አለብን። ሁለት ቢራ ብቻ ጠጥተን እንወጣለን ብላ እየጎተተች ወደ ባሩ አስገባችኝ። ውስጡ የዳንስ ወለሉ ላይ የሚወራጩት ሰዎች ተሞልቷል። መብራቱ ቦግ እልም ሲል እንዲህ እንደ ዛሬው ስራ ፋታ ሳይነሳው በፊት ከቴዲ ጋር እየዞረን ያዳረስናቸው የአዲስ አበባ ጭፈራ ቤቶች ትዝ አሉኝ። ከህብስት ጋር የዳንስ ወለሉ ላይ ታውረገረግንበት። ደንሰን ሲደክመን ቢራ አዘዝንና መጎንጨት ጀመረን። በመሀል ሽንቴ ስለመጣ ተነስቼ ወደ ሽንት ቤት ሄድኩና ስመለስ ህብስት ከሆነ ሰውዬ ጋር ተቀምጣ አገኘኋት። የድሮ የትምህርት ቤት ጓደኛዋ እንደሆነ ነግራኝ አስተዋወቀችኝና ለደንስ ብና በድጋሚ ተነሳች። እኔ ግን በጣም ደክሞኝ ስለነበር ቢራዬን እየተጎነጨው እዛው ቆየው። ከዚያ በኋላ ራሴን ያገኘሁት የገና በዓል ጠዋት ዕለት የማላውቀው ሰው እቅፍ ውስጥ ተኝቼ ነበር። የሆነ ነገር ኩክ እያደረገች እንደሆነ ገብቶኝ ነበር ነበር ማርያምን የሆነ ነገር እየጠነሳሰች እንደሆነ አውቀዋለሁ። ሙሉ በሙሉ እርቃኔን መሆኔን ሳይ በድንጋጤ ምገባበት ጠፋኝ። ጭንቅላቴ ጭምቅ አርጌ ይዤ ለማስታወስ ስሞክር ከጎኔ ራቁቱን ሆኖ የተኛው ሰው ማታ ህብስት ያስተዋወቀችኝ ሰው እንደሆነ አወቅኩ። ወዲያው የተኛንበትን ክፍል በርተን ኳኳ እና ተነስተን መክፈት ሳይጠበቅብን ራሱ ያንኳኳው ሰው ከፍቶ ገብቶ ፊትለፊት የቆመ ህብስት የምገባበት ጠፋኝ። ፊትለፊት የቆመው በትዝብት የሚያይ ባለቤቴ ቴዲ። ህብስት እርግብ መስላ ቀርባኝ፣ እንደ እባብ ነድፋኝ ሄደች። ቴዲ ባለ በሌላ አቅሙ ሰማይ ምድር እስኪዞርብኝ በጥፊ አጩሎኝ ወጥቶ ሄደ። አንዴ ቴዲን እግሩ ላይ ጥምጥም ብለን ብናስረዳው አስባበት እንዳልሆነ ብንናገራ ለደቂቃዎች እንደ ሐውልት ተገትር የቆየሁና ልብሴን ለባብሽ ወጥቼ ጓደኛዬ ቤት ሄድኩኝ። አሁን ጓደኛዬ ጋር ከመጣው ሳምንት አልፎኛል። ምን ማድረግ እንዳለብኝ ግን አላውቅም። ቴዲን ምንም ብዬ ባስረዳው ከዓይኑ በላይ ሊያምነኝ አይችልም። በጣም እውነት አለሽ ትዕግስት። ባይዞ ሰው ካየው ነገር በላይ ወሬ ሊያሳምኑ አይችልም። በቃ ግን አስበሽበት እንዳልሆነ መጽሐፍ ቅዱስን ቢሆን ይዘሽ ማይለት በ በእምነትሽ ማይለት ግን ዚስማች ተንኮል ዝም ብለው በቃ ተፋቱ ቢሏቸው አይቀልም። እንዲሁ የሁሉ ተንኮል ከሚፈጥሩባት ለማሰብም ለማማከርም በጣም ከባድ ተንኮል ነው። እግዚአብሔር እንደዚህ ተንኮል አልጠበኩም። እኔ እንዲህ ታደርጋለች ብዬ አላሰብኩም። ህብስት ግን በጣም ፍቅር ስትሆን ላይ ጠርጥር ያለው ከሙሉ ቤተሰቡ ተለይታ እንደወደደቻት ምስታስመስል ትንሽ የጠረጠርኩት ነበር። ግን ዚስማች ይሄን ሁላ ርቀት ትሄዳለች ብዬ አላሰብኩም። እህትነች ብትለው ደግሞ አያምንም ይሆኖ እህትነች እንደዚህ ያደረገች ማታይን ሰው እያገናኘች ምናምን ቢላት ፈልገሽ ነው ጭፈራ ቤት ውስጥ የገባሹ ፈልገች ነው ከሆነ ሰው እያደርሹ ምናም ሊላት ይችላልና። ትግስት እንግዲህ እግዚአብሔር ይሁንሽ። እውነት የሚመከርም ታሪክ አይደለም ይሄ። ግን በተቻለሽ አቅም ባለቤትሽ እንዲያምንሽ እና እውነቱም እንደሆነ እንድታስረጁ ብትሞክሪ ጥሩ ይመስለኛል። እስ ተመልካቾችም ኮመንት ላይ ሀሳባቸውን ስጡንና ከየትኛው እንደምትማር እናያለን። ኮመንት ላይ ሀሳቦቻችሁን አስቀምጡልን። አብራችሁን ስለቆያችሁ ከልብ እያመሰገንን፣ ቻናላችንን ሼር፣ ላይክ፣ ሰብስክራይብ አድርጉ። ይሄን ታሪክ ከወደዳችሁት ይማርበታል ብላችሁ ምታስቡ ጓደኛም ካላችሁ ሼር አድርጉለት። እናመሰግናለን።